ዳጣ ምን ገጠማት? ዳጣ ባላሰበችውና ባልጠበቀችው እንዲሁም ደግሞ ባልዘረፈችው ንብረት ዘራፊ ነች በመባልም በፖሊስ ቁጥጥር ስር ዋለች። ይህን ያደረገችው ኤቢ ነች። ኤቢ ደግሞ ዳጣና ናታን እንዲቀራረቡ ስላልፈለገች እሷን ከዛ ቤት የምታስወጣበት አንዱ አማራጭ ወርቁን ሁሉ ደብቃ እሷን ሌባ አስብላ ከዛ ከቤት እንድትባረር ነበረ። ነገር ግን የኤቢ እናት ዳጣን በፖሊስ ስር እንድትውል አደረገቻት። እጅግ በጣም ያሳዝናል። ዳጣ በፍጹም እንደዛ አይነት ጸባይ የላትም። የጎዳና ልጅ ሆና አድጋ እዚህ ደረጃ ብትደርስም ግን ደግሞ ስርቆት የሚባል ነገር በፍጹም አልፈጠረባትም። ዳጣ ግልጥና የዋ ልጅ ነች። ነገር ግን አሁን የአባቷ ልጅ ኤቢ እያሰቃየቻት ትገኛለች። እናትየዋም እሷ ይህን ሁሉ አልማዝና ወርቅ ዘርፋ ዝምልላት አይገባም በማለትም ፖሊስ ጠርታ ከቤት እጅ ከፍንጅ ተይዛ ወደ እስር ቤት እንድትሄድ አደረገች። ሰላም ውድና የተከበራችሁ የቪኒዳና ቤተሰቦች እንዴት ናችሁ? ልጅ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ ያደረጋችሁ ቪዲዮን እስከ መጨረሻው ተከታተሉ። ሀሳብ አስተያየታችሁንም ኮሜንት ላይ አስቀምጡልን። ዛሬ እንግዲህ ዳጣ ቀጣይ ፓርት ይዘን መተናል ማለት ነው። ዳጣ እንግዲህ ምን ገጠማት የሚለውን አብረን የምናየው ይሆናል። ዳጣ በሌለችበትና ባላሰበችው ሰዓት በፖሊስ ቁጥጥር የዋለችበት ምክንያት ምንድነው? የአባቷ ልጅ ኤቢ እንግዲህ ሁሉንም ነገር አቀነባብራ ዳጣን ከዛ ከቤት አስወጥታ እሷ እንደፈለገች ከናታን ጋር የመቀራረብ አቅሙ እንዲኖራት፣ ናታን ደግሞ ለኤቢ ሳይሆን ለዳጣ ነው ቦታም ሁሉ ነገር ያለው ዳጣ በተፈጥሮ አደስ የምትል ና በጣም የዋህ ልጅ፣ ሰው የምታከብር ግልጽ ልጅ ናት። እጎዳና አድጋ እዚህ ደረጃ ብትደርስም ነገር ግን በጣም ስነ ስርዓት ያላት ከመጫወትና ግልጽ ከመሆን ውጭ ሌላ ጸባይ የለባትም። እናም ኤቢ አሁን በቅናት ቅጥል በማለት እሷን ለመጉዳት ና ከዛ ከቤት ማስወጣት እንዳለባት ራሷን አሳምነች ነገር ግን ምን ላድርግ የሚለውን እቅድ በውስጧ ማሰብ ጀመረች በሰአቱ ይህንን እንድትወስን ያደረጋት የዳጣ ና የናታን ቅርርቡነት ነው ናታን ከምንም በላይ ዳጣን ግልጸኝነቷን ወዷታል እናም በእርግጥ መጽሐፉን ፈልጋ እንዳልቀደደችው ለሱ ነግረዋለች ዳጣ ምንም የምታውቀው ነገር የለም ጎዳና ብታድግም ትምህርት የሚባል ነገር አልተማረችም። እስከ ሶስተኛ ድረስ ተምራለች፣ ግን መጽሐፍ መቀደድ እንዳለበት አታምንም። እናም ናታንንና ዳጣን ለማጣላት ጥረት ብታደርግም ስላልተሳካላት የናታንን መጽሐፍ በጉጉትና በፍቅር የሚያነባቸውን ቀደዳቸው በማለትም ዳጣን ነገረቻት። ዳጣም ለምን ብላ ኤቢን ጠየቀቻት። እኔ ቪዲዮ ቀርጽሻለሁ፣ በቲክቶክ እለቅሻለሁ፣ ከዛም ቫይነር ተውጭና የተሻለ ህይወት ወይም ደግሞ ገቢ እንዲኖር አደርግሻለሁ፣ ስለዚህ ይህን መጽሐፍ ቅደጁ አለቻት። ዳጣም በወይዋህነቷ መጽሐፉን ቀዳዳ ጨረሰች። ከጠለችና ያንም ቪዲዮ ድምጿን በይቅጀጁ እያለች የኤቢ ድምጽ የገባበትን ሳይለንት አድርጋ እቤት ሲመጣ ናታን ክላሱ ገብቶ የሚወደው መጽሐፍ ለማንበብ ሲገልጥ እንዳለ ተቀዳዷል። ማነው የቀደደው በማለትም ጠየቀ። ዳጣ ናት አለችው። ከዛ ኤቢ ለምን ቀደደችው ሲላትም አላውቅም፣ አትቅደጅ ብላትም ይሄው፣ ካላመንክ ቪዲዮ ቀርጫለሁ ብላ አሳየችው። በጣም ተናደደ ና ዳጣን ጠየቃት። ዳጣም እንዴ፣ እራሷ እኮ ናት ቅድጅ ያለችኝ፣ እኔ አይደለውም፣ እውነት ናታን አለችው። ምን አላት አላውቅም። ከዛ ኤቢን መከራከር ጀመረች። የውሸት ክርክሯን ቀጠለች። እኔ አይደለም እራሷ ናት። ከዚህ በላይ ቪዲዮ ቆርጬ ያስቀመጥኩት አንተ እንድታምን ነው። ምን ሆነህ ነው ናታ አለችው። በጣም ያሳዝናል። ውጡልኝ በማለትም ተናገራቸው። ቀጠለና ሁለቱንም ጠራቸው። ሁለቱም እዛው ፊትለፊቱ ተጣሉ። እኔ ያለው ዙው ልትጣሉ፣ ውጡልኝ አለ። ዳጣ ከክላስ ወጣች። ኤቪን ደግሞ ለምን እንደዚህ ልታደርግ ይቻልሽ አላት። እኔ ቀደጅ አላልኳትኝም፣ ግን ቪዲዮ ቀርጫለሁ አሃለችው። በቃሽ በማለትም ዝም አለ። ዳጣን ይቅርታ ባክህ ብላ ለመነችው። እኔ እውነት እሷ ቀደጅ ብላኝ እንጂ እኔ አልቀድም፣ ግን ደግሞ እንደዚህ ማደርግ ሰው አይደለም እኔ አልተረዳውም። አንተ በጉጉት የምታነበው ሳይሆን እማይ ጠቅም ነገር ስለመሰለኝ በቃ ቀደድኩት፣ ይቅርታ አለችው ጥፋትን አምኖ ይቅርታ መጠየቅም አንድ ትልቅ ነገር ነው አላት። እሺ በቃ ይቅርብ የሻለው ሲላትም ምን አለችው ይቅርብ የሻለው አመሰግናለሁ፣ እውነት ቃላት የለኝም አለች። ተቃቀፉ። ይህን ጊዜ ኤቢ በጣም ተናደደችና ስልኳን እጣውላው ላይ ወርውራ አጋጨችው። እነሱም ከተቃቀፉበት ተለያዩ። ዳጣ አሁን ለጥፋትሽ አንድ ቅጣት ልቀጣሽ ነው አላት ናታን። ምንድን ነው አለችው። በቃ ግን ከባድ እንዳይሆን እንጂ ችግር የለውም። አይ ቅጣት ቅጣት ነው፣ ከባድ ቀላል ብሎ ነገር የለም አላት ናታንም። መጥፎ ነገር እንደማትቀጣይ ተስፋ አደርጋለሁ አለች። በቃ አሁን መርካቶ ሄደን የቀደድሽውን መጽሐፍ መግዛት አለብን አለ ይህን ጊዜ ኤቪ በጣም ቀናችና ለምን እኔ ጋር እንሄዳለን፣ እኔ እንገዛለን ተትምህርት ቤት ጊዜ የተባልኩትን መጽሐፍ አለ አለችው። ከዛም አይ እኔና አንቺ ሌላ ጊዜ እንሄዳለን፣ አሁን እሷ ቅጣቷን የምታምንበትና ቅጣቷን ለጥፋቷ ቅጣት ምን እንደሆነ እንድታውቅበት የፈለግኩት ሰዓት ስለሆነ እሷና እኔ መሄድ አለብን አላት። በፍጹም አይሆንም ብላ ተከራከረች ኤቢ። ከዛ ዳጣም አረ እውነቷን ነው እሷ ጋ ዱዋክ አለች ዳጣ። በተፈጥሮ አፈካ ያለችና ንጹሕ ሴት ናት። ከዛም አይቻልም አንቺና እኔ መሄድ አለብን አላት። ልብሳቸውን ቀይረው ዳጣና እንዲሁም ደግሞ ናታን መርካቶ ሄደው መጽሐፉን ገዝተው መጡ። ስላነድ የህይወት ታሪኳ ጠየቃት። እሷም የቤተሰቦቿን ሁኔታ መናገር አልፈለገችም። እኔ ጎዳና ልጅ ነኝ፣ አሁን ግን ምርጥ እያባት የምኮራበት አለኝ አለችው። አገኘሻቸው የት ናቸው ሲላትም አይ እንግዲህ ዝም በለኝ አጠይቀኝ በማለትም ጥላው ሄደች። እሽ በቃ እሺ አሁን መሽቷል፣ በታክሲ ወደ ቤት እንሄድ አለችው። እንደኔ ወክ እያደረግን ብንሄድ ነው የሚሻለው አላት። እሽ ብለው ተስማምተው ወክ እያደረጉ መጡ። ኤቢ እንግዲህ በጣም በሚያሳፍር ሁኔታ ዳጣን ዘራፊ ወይም ሌባናት ለማስባል ስለፈለገች ምንድነው ያደረገችው? በሰዓቱ ውሃ እናቷ ክላስ አልጋ ላይ ተኝታ ነበረ። ውሃን አስወጣቻት። ነይ ውጭ ስትልም ውሃ አልወጣም አለች። ኤቢ ደግሞ መውጣት አለብሽ አለቻት። የእናቴ ክላስ እኮ ነው፣ ራስሽ ክላስ እጂ አለች ውሃ መልሷን። ከዛ ኤቪ ግን እጠፈጥፍሻለሁ፣ አንቺን መለመን የለብኝም የውጭ እጭ ስትላት ወጣ ሄደች። ኤቪ አሁን ምን አሰበች? የእናቷን የቁም ሳጥን ወርቅና አልማዝ በሙሉ ሙጥጥ አርጋ ወስዳ ዳጣን ዘራፊ ለማስባል አቀደች። ያን ያንን ወርቅ በሙሉ በጃኬቷ ጨመረችው። ውሃ ደግሞ እህቷ ኤቢ አናዳ ስለነበረ ሳሎን ቁጭ ባለችበት እናትየዋ መጣች! በእርግጥ እናቷና የዳጣ አባት መኪና ላይ እየተጠያየቁ ነበረ። ሰሞኑን ምን ተገኝቶ ነው በጣም ደስ ብለዋል? አለችው። እሱም የዳጣ አባት ይህን ያክል ስታውቅብኛል? አላት። አዎ፣ አንቺን የመሰለች ቆንጆ የሚስት ስላለችኝ በቃ እንዴት አልደሰትም? አይ የዛሬው ከስተዛሬው የተለየ ነገር ሆነብኝ ምንድን ነው የተገኘው ንገረኝ አለችው እሱ ደስ ያለው ጎዳና ወርቃ የነበረችዋል ልጁን በስንት መከራ ተጸጸት ተስንት ጸጸት በኋላ ስላገኛት ዛሬ ከጸጸት መዳኑ ነው ያስደሰተው ከዛ ምንም በቃ ይኸው ነው ሀላት ቀጠለችና ይህች ልጅ ከመጣች እንግዲህ እየሰነባበተች ነው ምንድን ናት ከየት ነው ያመጣሃት ስትለው መኪናውን ቀስቅሶ ምንም መልስ ሳይመልስላት ሄደ። አብረው መጡ ታናደደች። ለምን አልመለስክልኝም ብላም ጠይቀችው። እሱም ዝም አለ። እቤት እንደመጡ ግን መጀመሪያ ሳሎን ያገኘቻት እናትየዋ ውሃን ነበር። ምንነሽ ነው ስትልም ይቺ ኤቢ ከክላስሽ አመናጭቃ ወጣችኝ አለች። እሷ የትናት እክላስሽ ከዛ ሳሚኝ አለችና እናቷ ላይ ትንሽ ከበረቀች በኋላ እናትየዋ በቃ አንቺ እድሜሽ እንጂ አንቺ ታጭንቅላትሽ አታድጊም ማለት ነው አለች። እናትየዋ እማ ደግሞ ልጅ አይደለሁ እንደ ብስኩት አልገዛሽልኝም አለቻት። ትልቅ ሰው ሆነሻል እኮ ስትልም፣ እንዴ ማሚ ትልቅ ሰው ብስኩት አይበላም ያለሽ ማን ነው? አለች። በቃሽ በማለትም ኤቢጋ ቀድማ ውሃ ሄደች። ውሃ ስትሄድ ያየችውን ነገር ማመናቃታት የእናቷን ወርቅና አልማዝ በጃኬቷ ኬስ የ ያጠራቀመችው ኤቪን አየቻት። ወርቁ ተንጠልጥሏል። ትኩር ብላ ውሃ ማየት ጀመረች። ለምን አባሽ መጣሽ? በማለትም በጥፊ ይደረገመቻት። ከዛ ውሃ ከመጠን በላይ ጮኸች። እናትየዋም እየሮጠች ስትመጣ ልጆቿ ተጣልተዋል ልጆቿን ከገለገለ በኋላ ለነገሩ አባታችሁ ነው ትቷችኋል ሰሞኑን ደግሞ በማለትም በመናደድ አስወጣቻቸው ሁለታቸውንም። ኤቢ ወርቁን ደበቀች። ናታንና እንዲሁም ደግሞ ዳጣ መንጣት ጀመሩ። የዳጣ አባት የሰማውን ነገር ማመን አቃተው። ኤቪ ይችል ዘራፊ ናት በማለት ማቀጣጠል ጀመረች። እናትየዋ ክላሷ ቁጭ ብለው ራሴን አሞኛል ብለው ገደም ባለችበት ሰዓት ኤቪ ሄዳ ይችል ልጅ አላመንኳትም አለች። እንዴት ከናታን ጋር እኮ ነው እሱቅ ሄዱት አለቻት። እና ምን ይጠበስ ከኋላሽ መታ፣ ካፍሽ ላይ ላስ ስታረገው ተቃጠልሽ አለቻት። ከዛ ሷም እንደ ናታን እኮ እሷ ከመጣችሁ ወዲህ ለእኛ ቦታ የለውም አለች። በቃ እንደዛ ነው አለቻት። አሁን አየ ደግሞ አላመንኳትም፣ እንዴት ሌባ ትመስለኛለች። ስሰርቃየሻት እንዴ አላየዋትም? እና ካላየሻት ለምን እንደዚህ ታያለሽ? አለቻት። እናቷም አላቅም፣ ግን ደግሞ ከዚህ ክላስ ስትወጥ አይቻታለሁም። አየ አለች። እንዴት አለቻት። አላቅም ስትልም ግን አሉና እናትየዋ ሩጣ የቁም ሳጥኗን ወርቅ ስታይ አንድም የለም። በሬ ታቀወጠችው። ዳጣ እዚህ ቦታ የለችም። ሲመጣ አባትየው ሌባ እንደሆነች ዳጣ ፖሊስ ተጠርቶ መያዝ እንዳለባት ነገሩት። እሱ ምን ገንዘብ እኮ ነው የጠፋው፣ በቃ ተረጋጊ እንተካዋለን ሲላትም እናትየዋ ምንድነው ያልከው? ገንዘብ የአያቶችን ውርስ የእናቶችን፣ በዛ ላይ ደግሞ ስንት ገንዘብ ስንት ለፍቼ ያገኘሁትን አልማዝና ወርቅ ከተወሰደ በኋላ እንደ ቀልዴ ቅርሴን እኮነ የተዘረፍኩት እንዴት እንደዚህ ትላለህ? አለችው። አባትየውም ልጀናት ብሎ ስላላስተዋወቀ በስተ መጨረሻም በቃ ማንም ሰው እንዳያስደነግጣት እኔ ጠይቃት አለሁ ሲል፣ ጭራሽ እንዳታስደነግጧት ትላለህ እንዴ? አለች ኤቢ ዝንበይ የሴቱ ሻይ መስል ነገር ማቀጣጠር ተውጃለሽ ሃላት ልጄ ዝም በይ አለ ከዛ ምናትየው ልጄን ግቢ ሲል አገባ ብዙ ቁጭ ትላለች ሀለቻት ኤቪ አሁን ነገሯን ማቀጣጠል ጀመረች ዳጣ ከዛ ቤት ወጣ እንድትሄድላ ስለፈለገች ሌላው ሁሉም ቁጭ ባሉበት ኤቪ አፍጣ ተመለከታለች። እናም ናታንና እንዶም ደግሞ ዳጣ መጡ። ዳጣ ያልጠበቀችው ነገር ገጠማት። ሁሉም ሰው እሷ አይን ላይ ያፈጠጠ። በኋላም የኤቢናት ፖሊስ ጠርታ ሲያዘቻቻን አሉ ሰብስክ